ሰላም፣ መቼስ ቢሆን ልትገልጡት የማትችሉት ከባድ የሸክም ስሜት ተሰምታችሁ ያውቃል? ህይወት ጨልሞባችሁ ከዚህ ጭጋግ ውስጥ መውጫ ያጣችሁ ይመስል ምንም ነገር ብታደርጉ የማይለቃችሁ የሐዘን ወይም የባዶነት ስሜት? ይህ ስሜት ከተሰማችሁ ብቻችሁን እንዳልሆናችሁ ልነግራችሁ እወዳለሁ። ስሜ ዘካሪያስ አዳነ አዴቦ ይባላለሁ። እኔ በዋሽንግተን ስቴት ፈቃድ ያለው የአእምሮ ጤና አማካሪ ነኝ፣ እንዲሁም በአሜሪካን ሀገር በብሔራዊ አማካሪዎች ቦርድ እውቅና ያለው አማካሪ ነኝ። ወደ ርዕሳችን ከመግባታችን በፊት አንድ አጭር ማሳሰቢያ፣ ይህ ቪዲዮ ለትምህርታዊ እና ለመረጃ ዓላማ ብቻ የተዘጋጀ ነው። ከራሶ የጤና ባለሙያ የሚያገኙትን ሙያዊ ምክር በፍጹም አይተካም። ዛሬ በዓለም ዙሪያ ከ280 ሚሊየን በላይ ሰዎችን ስለሚያጠቃ አንድ ርዕሰ ጉዳይ እንነጋገር በማህበረሰባችን ውስጥ በዝምታ ብዙዎቻችንን ስለሚፈትነን ስለ ድባቴ ወይም ስለ ድብርት ወይም ዲፕሬሽን በሚባል በመባል የሚታወቀው ስለዚህ እንነጋገራለን። እንግዲህ ድብርት ወይም ድባቴ ምንድን ነው? በመጀመሪያ ድብርት ማለት ማዘን ብቻ አይደለም። ሐዘን ለአንድ ከባድ ሁኔታ የምንሰጠው የተለመደ እና ጤናማ ሰብአዊ ስሜት ነው። ክሊኒካዊ ድብርት ወይም ድባቴ ግን ከዚህ የተለየ ነው። እሱ ማለት የርሶን ስሜት የአስተሳሰብ መንገድ እና የባህሪው ላይ ቀጥተኛ አሉታዊ ተጽዕኖ የሚያሳድር ቀጣይነት ያለው የሕክምና ሁኔታ ነው። በእኛ ባህል ውስጥ ብዙ ጊዜ የአእምሮ ጤና ችግሮችን ከመንፈሳዊ ድክመት ወይም ከግል ውድቀት ጋር እናያይዛቸዋለን። ምን ይሉኛል? የሚለው ፍርሃት በዝምታ እንድንሰቃይ ያደርገናል። እውነታው ግን ይሄ ነው። ጥናቶች እንደሚያሳዩት ድብርት ልክ እንደ ስኳር ህመም ወይም እንደ ደም ግፊት ያለ የህክምና ሁኔታ ወይም ደግሞ ሜዲካል ኮንዲሽን ነው። በአንጎሎ ውስጥ ያለውን ኬሚስትሪ ሊለውጥ ይችላል። እንደ ሴራቶኒንና ዶፓሚን ያሉ የነርቭ አስተላላፊዎችን ሚዛን ሊያዛባ ይችላል። እንዲሁም በአስተሳሰቡ ላይ አሉታዊ አዙሪት ይፈጥራል። ሀሳቦቻችሁን በተስፋ መቁረጥና ራስን በመተቸት አዙሪት ውስጥ እንድትጠመሩ ያደርጋል። የድብርት ተጽዕኖ በአእምሮአችን ብቻ የተወሰነ አይደለም። የተለያዩ የህይወታችንን ክፍሎች የሚሰርቅ ሌባ ነው። አካላዊ ህመም ነው። ጉልበታችሁን ይሰርቃል። ከአልጋ መነሳትን እንደ ተራራ ትልቅ ያደርገዋል። እንቅልፎን ይሰርቃል። ወይ ከልክ በላይ እንድትተኙ ወይም ምንም እንዳትተኙ ሊያደርግም ይችላል። እውነተኛ አካላዊ ህመም እና ቁርጥማት ሊያስከትል ይችላል። አእምሯዊ ህመም ነው። የማተኮር ችሎታችሁን ይሰርቃል። ስራ ወይም ትምህርት የማይቻል ያስመስላል። ከሁሉም በላይ ደግሞ ማኅበራዊ ህመም ነው። በእኛ ባህል ውስጥ ኅብረትና መደጋገፍ ምን ያህል አስፈላጊ እንደሆነ እናውቃለን። ድብርት ግን ከሰው ያቋርጣል። ብቻችሁን እንድትሆኑና እንድትገለሉ ይገፋፋችኋል። ከቤተ ክርስቲያን ከእድር ከጓደኛ ያርቃል። ውሸቶችን በጆሮአችሁ ይንሹፋችኋል። ሸክም ነህ ይላችኋል። ዋጋ የለህም ይላችኋል። ይህ ሁኔታ ፈጽሞ አይሻልህም ይላችኋል። እኔ ግን ዛሬ እንደ ባለሙያ በጥናት የተረጋገጠ አንድ እውነት ልነግራችሁ ነው። እነዚህ ሁሉ ውሸቶች ናቸው። ድብርት ወይም ድባቴ በአእምሮ ጤና መስክ እጅግ በጣም ውጤታማ በሆነ መንገድ ሊታከሙ ከሚችሉ ሁኔታዎች አንዱ ነው። መዳን የሚቻል ብቻ ሳይሆን እጅግ በጣም ደግሞ ፈውሶ የሚጠበቅ ነው። ፈውስ ተግባራዊ የሆነ ቃል ነው ወይም ደግሞ አክሽን ቨርብ የሚባለው ማለት ነው። ታዲያ እንዴት ልናሸንፈው እንችላለን? የመጀመሪያው እርምጃ ከሁሉም የከበደው ምን ይሉኛል የሚለውን ፍርሃት ሰብሮ መውጣት እሱ ብቻም ሳይሆን እርዳታ መጠየቅ። ብቻችሁን መታገል አቁሙ። ለአንድ ሰው፣ ለሐኪም፣ ለጓደኛ ወይም እንደዚህ ላሉ ላይቦርቴና አማካሪዎች የውስጣችሁን አካፍሉ። ጥናቶች በተደጋጋሚ እንደሚያሳዩት በጣም ውጤታማው ሕክምና የተለያዩ መንገዶችን እያጣመረ አካሄድ ነው። አንደኛው የምክር አገልግሎት ወይም ደግሞ ሜንታል ሄልስ ቴራፒ የሚባለው ነው። በተለይም ካግኒቲቭ ቢሄቪራል ቴራፒ የሚባለው ይሄ ሲቢቲ የሚባለው እነዚያን በአይምሮ ውስጥ የሚመላለሱ አሉታዊ የአስተሳሰብ አዙሪቶች ለመለየትና ለመቀየር እጅግ በጣም ውጤታማ የሆነ ዘዴ ነው። ሁለተኛው የአኗኗር ዘይቤ ለውጦች ናቸው። የአኗኗር ዘይቤ ለውጦች ማለት ቋሚ የአካል ብቃት እንቅስቃሴ በጣም ያስፈልጋል፣ የተስተካከለ የእንቅልፍ ሰዓት ያስፈልጎታል፣ ከብቸኝነት ወጥቶ ከወዳጅ ዘመድ ጋር መገናኘት በጣም እንደሚረዱ እነኚህ በጥናት የተረጋገጡ ናቸው። እናም አንዳንድ ጊዜ መድኃኒት ወሳኝ መሳሪያ ነው። መድኃኒት ልክ ለተሰበረ እግር እንደምንጠቀምበት ምርኩስ ወይም ለስኳር ህመም እንደምንወስደው ኢንሱሊን የሚባለው መድኃኒት ነው። የአንጎሎን ኬሚስትሪ እንዲስተካከል በማገዝ ያንን ከባድ ጭጋግ በመጠኑ በመግለጥ ዋናውን የምክር አገልግሎት ወይም ደግሞ ቴራፒ ለማድረግ ዝግጁ እንድትሆኑ ሊረዳችሁ ይችላል። በመጨረሻ እንድትይዙት የምፈልገው እውነታ ይህ ነው። ድብርት ወይም ድባቴ የዕድሜ ልክ እስራት አይደለም። የባህሪ ድካም አይደለም። የመንፈስ ደካማነትም ምልክት አይደለም። የእናንተ ጥፋት አይደለም። ሊታከም የሚችል የጤና ሁኔታ ነው። እርዳታ መጠየቅ የጥንካሬ ምልክት ነው። አልተሰበራችሁ፣ ሰው ናችሁ፣ እናም የመዳን ሙሉ መብትና ክብር አላችሁ። ይህ ቪዲዮ ከጠቀማችሁ ወይም ይህን መልእክት መስማት አለበት ብላችሁ የምታስቡት ሰው ካለ እባካችሁ ላይክ በማድረግ ሰብስክራይብ በማድረግ ለወዳጅ ዘመዶ በማካፈል ያገልግሉ። ስላደመጣችሁም ከልብ አመሰግናለሁ። ለተጨማሪ የአእምሮ ጤና ትምህርቶች ቻናሉ ሰብስክራይብ ያድርጉ። ከልብ አመሰግናለሁ።